አዲስ ቀን ላይ ናችሁ ተመልካቾቻችን። በቀጥታ ስርጭት በያላችሁበት እየደረስን ነው። አብራችሁን ስላላችሁ እና መሰግናለን የሀገር ጉዳይ ስንል ያነሳ ነውን የስፖርት መሰረተ ልማት ግንባታ መዘግየት ጉዳይ በዚህ የምንገተው አይደለም። በአትሌቲክሱም እንዲሁም ደግሞ በእግር ኳሱ ላይ ከፍተኛ ችግር እየፈጠረ ስለሆነ በልዩ ትኩረት መሰራት ስላለበት። ሰፋፊ ሀሳቦችን በተጨማሪነት እያነሳን ቆይታ እናደርግበታለን። ቀን በዜና ኢትዮጵያ እንዲሁም ምሽት በኢቲቪ 57 ተጨማሪ መረጃዎችን ወደ እናንተ የምናደርስ ነው የሚሆነው። ከወዲሁ እንጠብቁን እንጋብዛለን። እንቀጥላለን። የዶትስትሪም መረጃዎችን ነው አሁን የምንከታተለው። ባልደረባችን ናትናኤል ደግሞ በመግቢያችን ላይ ያስተዋወቀን ጉዳዮች ይዞ ተመልሶ ተገናኝተናል። ናቲ በድጋሚ እንኳን ደህና መጣህ። መቀጠል እንችላለን። በጣም ጥሩ። ኢትዮጵያ የቴክኖሎጂ ትልቅ ህልም እንዳላት በተደጋጋሚ ሲጠቀስ ይደመጣል። ባለፈው ደግሞ የድሮን ትርኢትም እንደዚሁ አንድ ሺህ አምስት መቶ ድሮኖች የታዩበት ልዩ ትርኢት የሰማይ ላይ በጨለማ የታየ ትርኢት ነበረ። በዚህ ትርኢት ላይ 14 አይነት ትዕይንቶች ነበረ የቀረቡት። 1500 ድሮኖቹ ደግሞ በኤአይ እየታገዙ ከአንድ ኮምፒውተር ላይ ትዕዛዝ ይተላለፍላቸው የነበረና ያንን ማራኪ ትርኢትም እንዳሳዩ የተጠቀሰበት ነበር። እንግዲህ በ2030 ኢትዮጵያ የኢትዮጵያ ዲጂታል ኢትዮጵያን እውን ለማድረግ የሚደረገው እንቅስቃሴ አሁንም ተጠናክሮ እየቀጠለ እንዳለ ነው እየተገለጸ የነበረው። ጠቅላይ ሚኒስትር ዶክተር አብይ አህመድም የኢትዮጵያን የቴክኖሎጂ ህልም በተደጋጋሚ ባገኙት መድረክ ሁሉ ሲያነሱ ይደመጣሉ እና በምስሉ ላይ እንደምትመለከቱት በጣም ልዩ የድሮን ትርኢት ነበረ። ድሮኖቹ በሚያወጡት ብርሃን የሚታዩትን 14 አይነት ትዕይንቶች ነበረ ያስተላለፉት ይህ ነገር በቀጥታ ስርጭትም በኢቢሲ ዶት ስትሪም የዲጂታል አማራጮች ላይ እየተላለፈ እና የቀረበ ነበር። ከዛ ባሻገር ደግሞ በጣም በርካቶች ተመልክተውት አስተያየትም እንደዚሁ ሲሰጡበት የነበረ ትዕይንት ነው። በአዲስ አበባ ሰማይ ላይ እንግዲህ አዲስ አበባ ከተማ ራሷ በጣም አሸብርቃለች። እንደምታዩት በጣም በምሽት ያለው የአዲስ አበባ ከተማ ገጽታ በጣም የተለየ ሆኗል። ከዛ ባሻገር ደግሞ በዚህ መልኩ ያማረ ልዩ የሆነ የድሮን ትርኢትም እንደዚሁ ታይቶ ነበር። እና በዚህ ትርኢት ላይ እንግዲህ ሙሉ የትርኢቱን የተመለከተ በቲክቶክ በዩቲዩብ እና በፌስቡክ ገጾቻችን ላይ ትርኢቱን ቪዲዮ ማግኘት እንደሚችሉ ተመልካቾቻችንም እንደዚሁ መልዕክት ማስተላለፍ ፈልጋለሁ። ይህንን ካልን ወደ ቀጣዩ መረጃ ነው የምናልፈው። በትራፊክ አደጋ ምክንያት 19 ሰዎች ህይወታቸውን አጥተዋል። በመተከል ዞን ነው ግልገል በለስ ከተማ በትናንትናው ዕለት ጠዋት ላይ ሶስት ሰዓት ከአስራ አምስት ደቂቃ የደረሰ ያጋጠመ ትራፊክ አደጋ ነበረ። የሟቾች ቁጥር ያሻቀበ መሆኑንም እየተነገረ ነው። ወደ 30 ሳይደርስ ነበር። የተለያዩ ሚዲያዎች የተለያየ አይነት መረጃ ይሰጡ ነበር። ማታ ሁለት ሰዓት ተኩል በኋላ ኢቢሲ ዶት ስትሪም ወደ ስፍራው ወደሚገኘው ሪፖርተራችን ጥሪ አድርገን ነበረ። በስፍራው የሚገኘውን የፖሊስ ኃላፊም እንደዚሁ በማግኘት የሟቾች ቁጥር ቀን ላይ 12 ተብሎ ነበር የተዘገበው። አደጋው እንደደረሰ በቀጥታ ህይወታቸውን ያጡ ሰዎች ቁጥር 12 ነበር። ምሽት ላይ ደግሞ እንደዚሁ ሟቾች ቁጥር ጨምሮ 19 መድረሱም እንደዚሁ ተነግሯል። 13 ሰዎች ደግሞ ከባድና ቀላል የአካል ጉዳትም እንደዚሁ እንደደረሰባቸው ገልጿል። እንግዲህ የሟቾች ቁጥር ሊያሻቅብ እንደሚችል እንደዚሁ ከ አደጋው ከባድነት አንጻር ሲገለጽ ነበር። እንግዲህ ኤስካቫተር የጫነ ትልቅ ሎደር ነው ከቻግኒ ከተማ ተነስቶ ወደ ግልገል በለስ በሚያመራበት ሰዓት ፍሬን መቆጣጠር ባለመቻሉ፣ ፍሬኑ ባለመስራቱ ምክንያት ተሰብስበው በመዝናናት ላይ ነበሩ በሆቴል ቤት ላይ ነበረ አደጋው የደረሰውና በጣም ከፍተኛ አደጋ ነው። እንግዲህ እንደዚህ አይነት ትላልቅ ተሽከርካሪዎችን የሚያሽከረክሩ ግለሰቦች ከፍተኛ ጥንቃቄ ማድረግ ይኖርባቸዋል። የቴክኒክም፣ የእውቀትም፣ የንቃትም ብቃት እንደሚጠበቅባቸውም እንደዚሁ ትልቅ አመላካች የሆነ ነው። ምክንያቱም ከፍተኛ ትልቅ ተሽከርካሪ የሚያደርሰው ጉዳትም በዛው ልክ የገዘፈ ስለሚሆን ማለት ነው። ይህንን ካልን ወደሚቀጥለው መረጃችን ነው የምናልፈው። ከሀገር ውጭ ወዳገኘ ነው መረጃ ስናልፍ በአሜሪካ ሁለት ግዛቶች በተከሰተ የአውሎ ንፋስ ነው የሀያ አንድ ሰዎች ህይወታቸውን ማጣታቸው የተገለጸው እንግዲህ በእነዚህ ግዛቶች በኬንታኪና ሚዙሪ ግዛቶች ነው። ከትናንት በስቲያ ምሽት ሌሊት ላይ የተከሰተው አውሎ ንፋስ የሀያ አንድ ሰዎችን ህይወት እንደቀጠፈ የተገለጸው በኬንታኪ ብቻ 14 ሰዎች ህይወታቸውን ያጡ ሲሆን በሚዚሪ ደግሞ ሰባት ሰዎች እንደዚሁ ህይወታቸውን ማጣታቸው ተገልጿል። ከዛ ባሻገር ደግሞ በምስሉ ላይ እንደምትመለከቱት በጣም ከፍተኛ የሆነ የንብረት ውድመትም በዚሁ አውሎ ንፋስ ምክንያት ተከስቷል። ከ600 ሺህ በላይ የሚሆኑ የንግድ ተቋማትና መኖሪያ ቤቶችም የኃይል መቋረጥ እንዳጋጠማቸው ይህንኑ ተከትሎ ነው እየተገለጸ የነበረው እንግዲህ በዓለም አቀፍ ሚዲያዎች ከፍተኛ መነጋገሪያ የነበረ ነው። የኤፍቢ ዘገባ በዚህ መልኩ ነበረ ያስቃኘው። ሲኤንኤን፣ አልጀዚራ፣ ሌሎችም ትላልቅ አለም አቀፍ የሚዲያ ተቋማት ይህንኑ መረጃ ለአለም ሲያጋሩ ነበረ። ወደ ቀጣዩ ስናልፍ ደግሞ የሮማው ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት በትናንትና ናው ዕለት በዓለ ሲመታቸውን አድርገው ነበረ። እንግዲህ በዚህ በዓለ ሲመት ላይ ከ150 ሀገራት የተውጣጡ ተወካዮች ተሳታፊ ሆነው ነበር። የሀገር መሪዎችም እንደዚሁ የዩክሬኑን መሪ ቮሎዲሚር ዘኔልስኪን ጨምሮ ተሳታፊ የሆኑበት ዝግጅት ነበር። እንግዲህ በመቶ ሺህ የሚቆጠሩ ሰዎችም በስፍራው ተገኝተው የጳጳሱን በዓለ ሲመት እንደዚሁ ለመታደም ችለዋል። ጳጳሱም ለዓለም ህዝብ ለዓለም መንግስታት የተለያዩ መልእክቶችን አስተላልፈዋል። ከዛ ውስጥ ካስተላል ሊዮ 14ተኛ ካስተላለፏቸው መልእክቶች ውስጥ የደካሞች ብዝበዛ ሊቆም ይገባዋል የሚል እንዲያውም እንዲሁም ደግሞ የዓለም ህዝብ፣ አንድ ሆነን ተዋደን በሰላም መኖር ይገባናል የሚል መልእክቶችንም እንደዚሁ አስተላልፈዋል። ፈጣሪም የሚሻው ይህንኑ የዓለም ህዝብን አንድነት እና ሰላም ነው የሚል መልእክት ነው ያስተላለፉት። እንግዲህ ለዩክሬንም እንደዚሁ ሰላም መመኘታቸውን የተመለከተ መልእክትም አስተላልፈው ነበረ። ይህንን ካልን ወደ መጨረሻው መረጃችን ነው የምናልፈው። ሐሰተኛ መረጃዎችን የምናጋልጥበት ሰዓት ነው። ሐሰተኛ ተንቀሳቃሽ ምስሎች በተለይ በኤአይ የተሰሩ ምስሎች፣ የተለያዩ ግጭቶች በዓለም ላይ ሲከሰቱ፣ ተፈጥሮ አደጋዎች ሲከሰቱ፣ እነዚህን አደጋዎች በኤአይ ደግሞ እውነት ያልሆነ ያልተደረገ በስፍራው ያልሆነ ነገርን እንደዚሁ በማምጣት መረጃዎችን ሲያሰራጩ ይታያል። ይህ በቅርቡ በህንድና በፓኪስታን መካከል የነበረውን ጦርነት አስመልክቶ የተመቶ የወደቀ በሚል የሚታይ በሄሊኮፕተር አንድን የጄት ሲያነሳ የሚያሳይ ተንቀሳቃሽ ምስል ነው የተጋራው በማህበራዊ ትስስር ገጾች ላይ። ይሄ ምስል ከተጋራ በኋላ በጣም በርካቶች ምስሉን ተመልክተዋል፣ አስተያየትም ሲሰጡበት ነበረ። ነገር ግን ምስሉ ሙሉ ለሙሉ በኤአይ የተሰራና እውነተኛ ያልሆነ ህንድ እና ፓኪስታን ጋር ካለው ችግር ጋር ፈጽሞ ግንኙነት የሌለው መሆኑንም ነው እንግዲህ ኤኤፍፒ ፋክቼክ ማረጋገጥ የቻለው። ይህንንም መረጃ በኢቢሲ ፋክቼክ የፌስቡክ ገጻችን ላይ ማግኘት ይችላሉ። ተመልካቾች እነዚህ እና ሌሎች መረጃዎችም በኢቢሲ ዶትስትሪም ባሉት የዲጂታል አማራጮች ላይ ገብተው ተመልካቾች መረጃዎችን እንዲያገኙ ጋብዛለሁ። ለዛሬ ያስኳቸው መረጃዎች ይህን ይመስላሉ። መረጃዎችን እናመሰግናለን። መልካም